መጀመሪያ ላይ እኚህን ነገሮች አስበህ ቢሆን ኖሮ እሷ ከዚህ ተነስታ ወደ የመን ባልሄደች ነበር። ተስፋ የሚያስቆርጡ ንግግሮች እየተናገር አሁንም ትልቅ ስህተት እየተሳሳትክ ማለት ነው። የመን አትሄድም ተመልሰ ማለት አንተ ራስህ ዘበት ነው። ምን ያህል እንደምትወዳት ሱመያን አውቃለሁ። ልጆችህን ምን ያህል እንደምትፈልግ አውቃለሁ። ተመልሰ ትሄዳለህ። ምንም ምናልባት እንዳልከው የኢንካሙ ጉዳይ አጥሮኛል የምትለው ከሆነ ያቼ በዘበዘችህ ይሄኔ ብዙ በዝብዛ በዝብዛ ያስቀመጠችኋለ ከእሷ ላይ ጆሮዋን ይዘህ ተቀበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። ሰላማችሁ በያላችሁበት ብዝት ብዝት ይበልልኝ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ብዙ ምላሽ ከኔ ትፈልጋላችሁ። ምላሹን ደግሞ አንድ በአንድ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ ማድረጋችሁና ትርሱ። አንደኛው ነጥብ ሱመያ ለምን ወደ የመን ሄደች የሚለው ነው። የመጀመሪያውና ዋነኛ ንግስት ሱመያ ለምን ወደ የመን ሄደች ነው። የሄደችበት ምክንያት ደግሞ ማለት ነው። ሰው መቼ በሴት አቅም እንዲሁም እጅግ በጣም ጀግና ጀግና ሴት ስለሆነች ብዙ ማውቃቸው ነገሮች አሉ። ማለት የትኛውንም ያህል ብትሰራ ሶስት ሆና ለብቻዋን የዚህን ያህል የሚሄድዋ ራሱ እጅግ በጣም እጅግ በጣም ልትደነቅ እና ልትከበር የምትገባ ሴት ነች። ለሁሉም ሴቶች ምሳሌ ትሆናለች ብዬ መናገር እችላለሁ። ለምን አላችሁ? ካላችሁ ለምን ብትሉኝ ሱመያ ብዙ ነገር ነው ያሳለፈችው እዚህ ውስጥ ማለት ነው። ኢትዮጵያ ከመጣች ቅርብ ጊዜ ነው። በዛ ቅርብ ጊዜ ውስጥ ግን ብዙ ነገሮች ሆናለች። ቪዲዮ እንኳን ስትለቅ ገንዘብ እንደልብ ታገኛለች። እንደፈለገች ነው ገንዘብ የምታገኘው እንዳንል ሳይድ እንደሚያወሩ አይደለም። እንደፈለገች እንደፈለገች ገንዘብ አታገኝም። ንግስቷ ምስኪኔ ናት። እንደውም በጣም ጀግና ጀግና ስለሆነች ነው። ኢትዮጵያ ውስጥ እንኳን ለብቻ ለሁለት ሆኖ ራሱ ጠንክረው ካልሰሩ በስተቀረ በቂ አይደለም። እጅግ በጣም መልፋት፣ እጅግ በጣም መድከም፣ እጅግ በጣም መጣር አለብን። ኢትዮጵያ ውስጥ ካልተጣረ፣ ካልተለፋ፣ ካልተደከመ አይገኝም በቀላሉ ገንዘብ እዚህ እጅ ላይ ኖሮ ደግሞ ሌላ የገቢ ምንጭ ካልተዘጋጀ በስተቀረ ገንዘብ ያልጋል። ያ ማለት ብቻዋን ሆና ሁለት ልጆች ይዛ በዛ ላይ ደግሞ ሃይማኖቷን ቀይራ እስልምናን ይዛ ነው እየተጓዘች ያለችው። ያ ማለት ደግሞ ቤተሰብ ጋር ሄጄ ልኑር ብትል ትንሽ ይከብዳል። ምክንያቱም እሷ የለመደችው በአሁኑ ሰዓት ሌላ ነገር ስለሆነ ማለት ነው። ጠንቅቆ ሊያውቅ የሚገባው ነገር ቢኖር መጀመሪያ ላይ የተሳሳተው ነገር ከዚህ በኋላ አልፈልግሽም ምናምን ብለ ከመሞከርህ በፊት እኚህ ነገሮች ማሰብ ነበረብህ። አሁን ስትናገር ማለት ነው መጀመሪያ ላይ እኚህ ነገሮች አስበ ቢሆን ኖሮ እሷ ከዚህ ተነስታ ወደ የመን ባልሄደች ነበር። ተስፋ የሚያስቆርጡ ንግግሮች እየተናገርከ አሁን ትልቅ ስህተት እየተሳሳትክ ማለት ነው። የመን አትሄድም ተመልሰህ ማለት አንተ ራስህ ዘበት ነው። ምን ያህል እንደምትወዳት ሱመያን አውቃለው ልጆችን ምን ያህል እንደምትፈልግ አውቃለው ተመልሰ ተሄዳለ። ምንም ምናልባት እንዳልከው የኢንካሙ ጉዳይ አጥሮኛል የምትለው ከሆነ ያቺ በዘበዘች ይሄኔ ብዙ በዝብዛ በዝብዛ ያስቀመጣችኋለ። ከሷ ላይ ጆሮዋን ይዘ ተቀበል። ጆሮዋን ከዚች በረሩ ላይ ከሷ ተቀብለህም ቢሆን መሄድህ ጥሩ ነው። ካልሆነ ደግሞ እኔም እንድትሄድ ድሉን አመቻችላለሁ። ይሄን ነው አጋጣሚው መጠቀም እንዴት ሰው አይቸግረውም? ሰው እኮ ይቸግረዋል። ሰው አይቸግረውም እንዴት ይባላል? ለብሶ አእምሮ ስቆ ስለሄደ ብቻ እኮ ማለት ነው ደስተኛ ነው ማለት አይቻልም። አይደል እንዴ? ብዙ ነገር በውስጣችን በዙሪያችን ይዘን ነው የምንጓዘው። ሰው ይቸግረዋል። ምንም የማይቸግርበትን ምክንያት የለም። ከምንም በላይ ደግሞ የሰው ልጅ የሚቸክረው የሰው ልጅ የሚርበው የሚጥመው ወይም ለሰው ልጅ አስፈላጊ የሚሆነ? በህይወት ውስጥ የሚረዳ አንድ ሰው ነው። በአንድ እጅ ማጨብጨብ አይቻልም። የፈለገ ካፒታል ቢኖር የፈለገ ገንዘብ ቢኖር የፈለገ ነገር ቢኖር በጣም ከልብ ሰው ያለው ሰው አካሄዱን ያውቃል፣ አረማመዱን ያውቃል፣ አቀማመጡን ያውቃል፣ አኳሃኑን ያውቃል፣ የተረጋጋ ህይወት ይኖራል። አሁን ንግስት ሱመያ የተረጋጋ ህይወት ሳይኖራት የተረጋጋ ነገር ሳታደርግ በዚህ እቺ ቆርቆሮ አለች በዚህ ነገሮችን እንኳን ለማስተካከል ቢጣር ብዙ ነገሮች ስላሉ እኔ አልተቃወምኳትም። እኔ አልተቃወምኳትም የመን በመሄዷ ማለት ነው። ግን ንግግራችን እንደዚህ አልነበረም። ሰው ቤት ሄጄ ሰራለሁ። አሁንም ሱመያ ይሄም ቪዲዮ የምታይ ከሆነ ከደረሰሽ እናንተም ሼር ሼር አድርጉና እንዲደርስላት አድርጉልኝ የተሻለ ነገር እንደተመካከርነው መፍጠር እንችላለን። የሰው ሀገር ሄደሽ ምንም መቸገር የለብሽም። ደግሞ አንቺን የሚወድሽ ብዙ ህዝብ አለ። ችግርም ምንም ነገር ያልፋል፣ የማያልፍ ነገር የለም። እኔም ደግሞ ከጎንሽ አለው። ፈጣሪ ጠብቅሽ። እናም ማለት ነው። አሁን ደግሞ ሰየድ የሰራው ቪዲዮ በሚገባ አዩን፣ ተወልሻለሁ አልኳት። ምን ትፈልጋለች አዩ ይኸው አኩርፋኛውን ይህንን ቪዲዮ ካየች በኋላ መጨረሻ ላይ የለቀኩት ቪዲዮ እሱ ከለቀቁ በኋላ አዩ ራሱ ሲጀመር ቤትም የለችም፣ ቤተሰቦች ጋር ሄዳለች እና እሱ ሲያንሳት እኔ አዩንም አዩንም ትወልሻለሁ የምትፈልጊውንም ምረጪ ብያታለሁ እና ዛሬ የመጣሁት ይኸውልሽ እኔ ብዙ ነገር አማርጫታለሁ። እሺ ምትፈልገው ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው ምትለው ነገር ትበለኝ። አረጋለሁ ይያታለሁ። እሷ ምንም መልስ የላትም። አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቀ ወጣች እ አስሚ ስሜት አላት ትጎዳለች፣ በብዙ ነገር ከብዙ አንግል ምክንያቱም እየደረሰባት የነበረው እያንዳንዱ፣ በቅርብ ርቀት ቢሆን ሁሉንም አውቃለሁ አያለው። ስለዚህ የወሰነችው ውሳኔ እንደ አንድ ሰው እንደ ግለሰብ እኔም ሴት ነኝ አይደል? ለወሰነችው ውሳኔ እኔ እኮ ለመናገር ማለት ሰው ሲናገር መጀመሪያ ማለት ነው ነገሮችን አስቦ አስበን በእርጋታ የተናገርናት ቃል አላት ትልቅ ቦታ። ዝም ብሎ በማውራት አይደለም። ምላስ ይናገራል፣ ትክክለኛ ተግባሩን የሚያደርገው ግን ልብ ነው። ልባም ሴት ስለሆነች ደግሞ ህይወትን ትሞክራለች። በቃ ህይወትን ትጥራለች፣ የምታገኘውን ወይም የምትሆነውን ነገር ችግሬ በዚህ ወይም እሷ ከማንም ከምንም በላይ አንተ ስለተናገርክ አይደለም። ስለ ችግሯ አንተ ስለተናገርክ አይደለም። ከምንም በላይ እሷ ነው የምታውቀው። ያንን ነገርም ለማሸነፍ ደግሞ ወደኋላ አላለችም። ጀግንነቷን እያሳየች ነው። አሁን ተልባብ ጫጫ ባንድ ሞቅጫ ነው የሚባለው። ምንም ቢወራ እኮ ነገሮችን ሰው ለማድረግ ነው። አንተም በምላስ ነው የምታወራው እንጂ መሄድ አይቀርም። ትሄዳለህ፣ ትፈልጋታለህ። እሷን ፍለጋ መቼም እንደማታቆም አልጠራጠርም። መቼም አታቆም ምክንያቱም ታፈቅራታለህ። የልጆችህ እናት ነች። ቢሆንማ አሁንም የተናገርከው ንግግር ተስፋ የሚያስቆርጥ መሆኑ፣ እንዴት እንደዚህ አይነት ንግግር ተናግረህ አይደለም። ኢትዮጵያ የት እንድንጨመጥ ትፈልጋለህ? አልፈልግሽም፣ ደገምከው። በፍጹም የማይሆን ነገር ነው፣ በፍጹም ማለት ነው። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ የዛች በረሮ ነገር ደግሞ ማለት ነው። ይሄው የኔም ንግግር ምንም እንትን የለውም። መጨረሻ ላይ መቀመቅ ውስጥ እከተዋለች ማለት ነው። ገንዘብ የለኝም ማለት ጀምሯል። ያ ማለት ደግሞ ፍለጋው ማለት የገንዘቡ ጉዳይ እውነት ነው ማለት ነው። ገንዘብ የለኝም እያለ ነው። ገንዘብ የለኝም ካለ ደግሞ ሰዎች ተስፋ የሚያስቆርጣቸው ነገር ማድረግ የሚችሉትን ነገር አቅም ሲያጥራቸው ተስፋ ይቆርጣሉ። በህይወት ውስጥ ግን ተስፋ መቁረጥ የለብንም። እስከ ጥግ ድረስ መታገል ነው እንጂ የምን ተስፋ መቁረጥ ነው? ከሱመያ መማር አለብህ አንተ። ተስፋ አልቆረጠችም እንደገና ህይወትን ለማለምለም እንደገና ሰርቼ ይኖራለሁ እንደገና የተሻለ ነው ህይወት ፈልጋለሁ ብላ ነው የመን ሄደች። የሄደችበት ደግሞ ትልቅ ምክንያቱ ለቤተሰቦቼ ለእናንተ የምነግረው ሰው ይቸግረዋል። ለምን አይቸግረውም? ያላትን ችግር ደግሞ የበለጠ እሷ ነው የምታውቀው፣ ምስኪኗ ናት። ስለዚህ ያንን ነገር ለማሸነፍ ሄደች። ምንም ሌላ ነገር የለውም። ደግሞ ምንም አትሆንም። ፈታ ብላ ነው የምትኖረው። ምክንያቱም የምታውቅበት ሀገር የኖረችበት ሀገር ነው የሄደችው። ፈጣሪ ካለ ደግሞ ምን እንደምናመጣ ምን እንደሚፈጠር ለእናንተ ማቀርብ ይሆናል ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ይህንን እናንተ ለመንገር ነው። ሱመያ ሰላም ነች። ሰላማችሁ በእያላችሁበት ይብዛ። ሰላሙኑልኝ